ሲኛዱ አሁን ምስ ለምን ጠይቅ ማወቅ ስላለብኝ ነው። ጠይቀ እውነት ውስጥ ተቁ እንድታደርገ አዶ፣ እኔ ከአንተ ጋር ምንም ችግር የለብኝ፣ ግን ደግሞ ኖኖ ንወዳታል። ቆይ ግንኙነት ከነበራችሁ እንዴት እስካሁን ደበቃችሁት? ወይ ደግሞ እየዋሻችሁ ነው ማለት ነው? ይ እየዋሻች እንኳ በማለች መጓት ደግሞ እንዳታስብ፣ በዛ ላይ ፍቅረኛ ያለ። ስለዚህ አዶ፣ እውነት ከልብ ነው ፍቅረኛ ናት። ከዚህ ቤት እንዴ? ሊሆን ይችላል። አውቄ ነበር። ሰላም ሰላም። ውድና የተከበራችሁ የኔ ቤተሰቦች እንዴት ናችሁልኝ? ሰላማችሁ ይብዛልኝ። እንግዲህ ክፍል ሰላሳ ሁለት ላይ ደርሰናል። እንደ ባለፈው ክፍል አይታችሁ ከሆነ አዶኒን ጠርቶ እያናገረው ነበር ቤሉን ቤሉል፣ አዶኒ ከአንተና ከኑኑ ጋር ምንድን አይነት ግንኙነት ያላችሁ፣ ምንድን ነው ግንኙነታችሁ? ምናምን እያለ እየጠየቀው ነበረ ያው አዶኒ የሚፈልገው ሁሌም ኖኑ የእሱ እንድትሆን እና ደግሞ ስለ በቀል። አዶኒ አዶኒ ትንሽ ቀየርቧ። በፊት አዶኒ በጣም ጨዋ ልጅ ነበር። አሁን ግን አዶኒ ለራሱ ብቻ ነው ሁሉን ነገር እየፈለገ ያለው። እና ምንም ሳያንገራግር አዎ ፍቅረኛዬ ናት። እውነቱን ብታውቅ ቆይ ምን ታደርጋለህ? እያለው ነው ተው እንደዚያ አትበል አዶኒ እያለው ነበር ቤሉል። ያው ቤሉል ምንም ነገር ሊያምን አልቻለም። እሷ ግን እሱ ግን በቃ ፍቅረኛ አይናት አለ። በቃ ቆይ ሂጄ እሷንም በአንድ ላይ ጠይቃችኋለሁኝ ብሎ ሄዴ እና ኑኑን ይዟት መጣ ማለት ነው። ኑኑን ይዟት መጣቶ ከአዶኒ ጋር ሲጠይቃቸው አዎ ፍቅረኛ ናት እያለ እየተወነ ነበረ። እሷም ተደናግጣ ዝም ነበር ያለችው። ግን መጨረሻ ንገርኝ አንቺ አንተ ዝም በል አንቺ ንገሪኝ ኑኑ ሲላት አው ነው አለች። ማለት ነው ከመቼ ወዲህ እንዴት ስትል ከመቼ ወዲህ አንተ ጋ ሳለችው ምናምን አንተስ ጋ ከመቼ ወዲህ ምናምን አለችው ማለት ነው ሌለኛው ወደ ኤልሹ ስንመጣ ያ የሚያስፈራራል የእዙዋት ወጥቶ ይሄው እያስጠነቀቃት ነው። ከጓደኛው ጋር እያጣላችሁ ነበር። ኤልሹ በጣም እንደምታውቋት ባለጌ የሆነ ካራክተር ነው ያላት እና ኤልሹን ጓደኛውን የሆነ ነገር ብላ እሱ ደግሞ እውነቱን ያወቀላት ጓደኛዬ አይተ አይለቅሽም ጅል ስለሆነ ነው እየተጃጃለልሽ ያለው ብሏን ነበር ባለፈው ክልፍል አሁን ያን እንድታስፈራራለት የቀዳውን ቪዲዮ ለጓደኛው አሳልፎ ሰቶት ነበር። እና ጓደኛው ደግሞ መጥቶ ኤልሹን እንዴት እንደዚህ ታደርጊያለሽ እያለ እየተቆጣን ነበር። ግን ያስፈራራታል እንጂ ፍቅር አለበት ይመስላል። ምንም ሳያደርጋት የቪዲዮን አውዲዮውን ብቻ ሪካርዱን አሰምቷት ሄዴ። እሷ ደግሞ የጭ ለምን አይፋታኝም ይሄ ጅል ምናምን እያለች ነበረ። ከዛ እሷም እንደዛ ብላ ወደ ቤቷ ሄደች። ያው ኑኑና ሶስታቸውም ተፋጠዋል ሶስታቸውም ተፋጠዋል። አስረዱኝ እያላቸው ነበረ። ምን እንዴት የሚፈጠር አስረዱኝ ምናምን እያላቸው ነበረ። ቤሉል ማለት ነው። ቤሉል ግን አይናቸውን እያየ ነበረ። አይኗን ሲያት ምንም አይነት ከዛ ጋር ፍቅር እንደሌለባት ተረድቷታል፣ ገብቶታል። ከዛ አቅፍ አረርጋት እና አዶኒ ፍቅረኛ አይነት በቃ ምናምን እያለ ነው። እሷ ደግሞ ምንም አላቀፈችውም ዝም አለች። ከዛ ተወን፣ ሂድልን፣ አንተ ከኛ መሀል ጣልቃ ትግባ አለው አዶኒ ቤሉል ማለት ነው። ቤሉል ደግሞ ያው ታውቃላችሁ፣ ቤሉል ምርጥ ካራክተር ያለው ልጅ ነው። እና ያው በቃ ተናዶን ቢሆን ተበሳጭቶ ወደ ቤት ገባ ማለት ነው። ወደ ቤት ሲገባ እህትየው አገኘችው። ምንን ህነ ወንድሜ፣ ፊትህ ልክ አይደለም ስትለው ምንሁኛ ያለው ተይኝ ምናምን እያላት ነበረ። እሷ ደግሞ አይ ወንድሜ፣ ትክክል አይደለህም ምን ሁነ ነው ነገረኝ፣ እያለች እየጠይቀችው ነው የምትገኘው። እሱ ደግሞ ምንም አልሆንኩም ምናምን እያላት ነበር። ከዛ በቃ ቀለል እንድልህ ጌም እንጫወት ስትለው ተሰምታ ነበረ። ከዛ መጣ አዶኒ ሲመጣ ለምን እንደም እኛ አብረን ጌም አንጫወትም ምናምን አዶኒም ስትለው ቤሉል ያው ስለማስመሰል ስለማይችል አልችልም ምናምን እያለ ነበር። ከዛ አዶኒ ደግሞ ፈራህ እንዴ እንጫወታለን ምናምን ፈራህ እንዴ ምናምን ብሎ እልክ አስገባው አይ አልፈራም ብሎ ያው ጀመሩት ጨዋታውን ማለት ነው ወደ ጨዋታው ሌሎችንም ሰብስቤ ላምጣና አለችና ሂዳ ኤልሹንን ኑኑንና ያችን የተገዛችን አሽቃባጯን ገዝታ የተገዛችዋን እነሱን ይዛ መጣች። እዚህ ጋር ከቤሉል ስር ተቀመጠች። አቃባጫ ማለት ነው። ኑኑ ደግሞ እንትና ስር ከሱ ስር ተቀመጠች ለደሳለው። እና ከዛ ጌሙን አውቀው ተደበቀችና ጉድኮ ነው አውቃ እያሰማች እጣው ከማን ላይ እንደሚደርስ እያሰበች ማለት ነው። እንትን አለቻት። ዞሮ እጣውን ያው ማኑ ስሟ በእናታችሁ ች አስመሳይ ዋጋ ደረሰና ተጠየቀች። ከዛ ከፍቅር ጋር ምናምን እያለች እየተወነች ነበረ። ከዛ ሳሚው አለቻት እና ድክ ስስመው ኑኑ በጣም የሆነ ነገር ነው የሆነችው። ይሄን ማየት አልችልም እያለች ነበር በውስጧ፣ እኔማ ይሄን ማየት አልችልም እያለች በቃ የሆነ ነገር ሆና፣ እንደውም ከእንትን ከማራሷ የተነሳ ጃኬቱን እንቅ አደረገችው ማለት ነው። በቃ መቆጣጠር ስላቃታት ውስጧን ማለት ነው። ከዛ እንደ ድጋሚ አሁንም ጨዋታ ስለሚቀጥል ጨዋታው ቀጠለና አውቀው ከሷ ላይ ሲደርስ አሁን ተባባሉና እሷ ላይ ቆሞት ማለት ነው። ከዛ እሷን ያው እንደተለመደው አላማውም ጨዋታው እሷን እሷ የሚያተኩር ነበር እሷ እንድትነግር እንድትናገር ሁሉንም እውነት ነበረ አላማዋ። ምክንያቱም መናገር ትፈልጋለች፣ ግን እናቷን ትፈራለች። ለእናቷ ስትል ነው ቃል ስለገባች ለእናቷ እሱን አስባ ነው እንጂ ዝም የምትለው። ጥሩ ወይም ደግሞ መልካም ሰው ሆኖ አልነበረም። ከዛ ያው ኑኑ ላይ ያረፈ እና ኑኑን ምንም ማዋሸት ስለሌለ እዚህ ቤተሰብ የደበቅሽው ነገር አለሽ ወይ ብላ ጠየቀቻት። ከዛ እንጂ ኤልሹ እንደዚያት በይ ምናምን ተናገሬ የደበቅሽው ነገር ካለ ተናገሬ፣ መዋሸት አይቻልም አለቻት። እሱም ማድረግ አልችልም አልናገርም እያለች ነበር። ኑኑ አንቺ ካልተናገርሽ ተቀጪ አለቻት። እሺ ብላስ ቅጣቱን ስሰማ ይሄ ማን ነው ስሙ፣ እሱን እንድትስመው ነው ቅጣቱ ማለት ነው። አዶኒን እንድትስመው ነው ቅጣቱ። እሱን ማድረግ አልችልም አልስመውም ስትል በቃ ሚስጥርሽን እናገርብሻለሁ ብላ ስታስገድዳት ብድግ ብሎ ቤሉል እጇን ይዟት ወጣ። ምንድን ነው ምናምን አላት ማለት ነው። ከዛ ቤሉልን ልንገርክ፣ ምነግርህ ነገር አለ ምናምን እያለችው ነበረ ቤሉልም ምንድነው? የምትነግሪኝ ንገርኝ። እሺ ቃል ገባልኝ የምነግርህን ነገር ምናምን፣ መንገድ ከፈለግሽ ንገርኝ፣ አለመናገር ከፈለግሽ ደግሞ ምንም ቃል አታስገቢና ንገርኝ እያላት ነበረ። ከዛ ቆይ ጠብቀኝ ብላ እሷም ወደ ውስጥ ገባች። እነሱም እንግዲህ እዛው ነበሩ። ይሄት እንደሄዱም አይታወቅም እንግዲህ አላሳዩም። ሌላኛው ወደ ወደ ማነው ስሟ እናትየው አይንዬና ከልጅዋ ጋር እያወሩ ነበረ። አይንዬ ከሰው ቤት ምናምን በቃ ሀለስራ መቀመጡን እያወራቻት ነበረ። ልጅቷ ደግሞ እማዬ አይዞሽ፣ ታገሽ፣ ቃል ገባልሻለሁ ሁሉም ነገር ያልፋል፣ ሁሉም ነገር በቃ ያልፋል እያለቻት ነበረ። ያው አሳምናት አለች። በነገራችን ላይ ሰይጣንዋ አሳምናት አለች። እንዴትኛ ጥረሽ ትሄጃለሽ ምናምን ብላት ነበረ። ሚስጥሩንም አልተናገረችም። ቤሉል እንዳስ ቤት እንዲገዛ እንደተከራየላት ሚሆን ብቻ ቤት እንደሰጣቸው አልተናገረችም። ጣጥ ነው ያለችው። ቤሉል አውጥቶ አዝናናኝ ብቻ ነው ብላ የተናገረችው ማለት ነው አይንዬ። ከዛ እንደዛ የተባባሉ የጓደኛዋ መጣችላትና ከዛ ከጓደኛዋ ጋር ትንሽ እየተቀላለዱ እንዳለ በቃ እናንተ አውሩ ብላ ወጣች። አይንዬ እናታቸው ማለት ነው። ከዛ ስትወጣ ደዊልኝ በእናትሽ ለወንድምሽ ደዊልኝ እያለች አልነበረ። ደው ይልኝ ናፈቀኝ እያለቻት ነበር በአሁኑ ሰዓት እንዴት እደውላለሁ እያለች ነበረ መሲም አልደውልም በአሁኑ ሰዓት እያለቻት ነበረ እባክሽ ወንድምሽ አይደል ምን ችግር አለው ደው ይልኝ እያለቻት ነበረ ያው መሲም ተስማምታለኝ እንደምትደውልላት ቆይ ትንሽ ቆይቼ እደውልላታለሁ እላታለች ከዛ እንደዛ ብላት ስራ መስራት ከእሷ ጋር እኮ እንትን አልኩኝ እንድሰራ ትፈልጋለች እና በቃ ተስማማሁኝ። እና ደግሞ ከዛ ሰይጣን ጋር ሁኝ፣ በቃ ከሱ ጋር መሆን አለብኝ ተስማማሁ፣ ላወራው አለቻታይ እህቴ፣ እሱ የእሷ ሰው ነው፣ ሊጎዱሽ ነው እያለቻት ነበር። አውቃለሁ እህቴ አውቃለሁኝ የእሷ ሰውም እንዲሁ አውቃለሁ ሊጎዳኝም እንደሁ አውቃለሁ፣ ግን እጠነቀቃለሁኝ በማለት ነው ያለችው። እንግዲህ ወስን አለች፣ እሱን ልታወራው ከእሱ ጋር በቃ ለማስመሰል ቢሆን ብቻ ወስን አለች። ሌላ አማራጭ የለኝም እያለች ነበረ። ተይ ስትራትሽ፣ ሌላ አማራጭ አለ ወይም ተው፣ አማራጭ ካለ ንገሪኝ እያለች ነበረ እንግዲህ እንደዛ የተባለ ወስና እንደዛ የተባ እንደዛ የተባባሉ ወስና እንደ ጨረሰሽ ነው የነገረቻት። ወደ ኑኑ እንመለስ። ወረቀቱን አመጣችለት፣ ወደ ኑኑ ሳይሆን አይሆን ኤልሹና ከወንድሟ ጋ ከቤሉል ጋ ማለት ነው። ወረቀቱን አምጥታ ውጤቱን ሰጠችው። እየ ወንድሜ ይሄን ምናምን እያለችው ነበረ። አንቺ አንብበሽ የለ አንቺ ንገሪኝ እያላት ነበረ። እሷም አንብበው አንተ አንብበው በአይንክ እያለች እንትን እያለች እየተከራከረችው ነበር። እና እንግዲህ የአንብበው ወይስ እሷ እንዳለችው ታንብ ትተወው፣ ብቻ ወረቀቱን ይዞት ነው የተቋረጠው። ውዶችዬ፣ ይሄን ይመስላል። እወዳችኋለሁ፣ አመሰግናለሁ ስለምትከታተሉኝ ላይክ ሰብ እያደረጋችሁልኝ እየታየልኝ አይደለም እንድታይልኝ ላይክ ሼር አድርጉልኝ እና አመሰግናለሁ። ቻው ቻው። መልካም የነገ ቀን ይበላል። ነገ እንመለሳለን። ልክ ቪዲዮ በመጣ ሰዓት እያየሁኝ እናንተ ጋር ማመጣ ይሆናል። ወዳችኋለሁ። ቻው ቻው።